አስር ሰዓት በኋላ እንዳትሄጂ ያደረገ መንፈስ ዛሬ ይመጣል። በቃ በቃ። ሪቲናው መቶ ጥርቅም አድርጎ ነው የሚዘጋው። ሐኪም ስህተትም ስላየው ነው እዛ ውስጥ እኔ የሐኪሙ ስህተት የእግዚአብሔር እጅ መታ ስታስተካከል ስላየ ሪቲናው ቦታው ላይ እንዳይቀመጥ ምስል እየገለበጠ የሚያሳይ ስር ሰዓት በኋላ እንዳት ይጂ ያደረገ መንፈስ ዛሬ ይመጣል። አሜን፣ በኢየሱስ ስም አሜን። ጥርቅም አድርጎ ነው የሚዘጋው ዛሬ ማየት ይጀምራል። አሜን። ሐኪም ስህተትም ስላየው ነው እዛ ውስጥ ሐኪም ነው መጀመሪያ ሌዘር መሰራት አለበት። በየሳምንት ልዩነት ነው ሁለቱንም ሌዘር የሰራው ወር ባልሞላ ጊዜ የሐኪም ስህተት ነው ያየሁት። መነካት የሌለበት ነገር ነው። የሐኪሙ ስህተት ነው። ያንን ነገር ኦፕራሲዮኑ ለማስተካከል በጣም ብዙ ጊዜ ዋጋ የከፈለ አያየው ነበር ይሄ ጨለማ ዛሬ ሲበተና ያለው እኔ የሐኪሙ ስህተት የእግዚአብሔር እጅ መታ ስታስተካከል ስላየ ሪቲናው ቦታው ላይ እንዳይቀመጥ ምስል እየገለበጠ የሚያሳይ ምስሉ እንዳለ ተንሻፈፈ እኮ የምስሉን ቦታ ሪቲናው ላይ እንዲ ዞር አድርጎት ግማሽ የሚመስል ነገር እንድታይ ያደረገ ነው አይደለ? እሱን ለመመለስ ብዙ ጊዜ የታገሉ ከዛ በኋላ በየመሀሉ ደሞ ደም ይረጭ ነበር። አይ አሁን ግን ደሙንም አይረጭም። አንተ ይህንን አይን ነው የምታየው። ይህ እኮ በሀኪም ነው። ይሄ የኔ ሁለት አይን እኮ ተቃጥሎ የጠፋል። አሲድ እንግዲህ ታውቃለህ አይደል? ባትሪ ዳሜጅ ያደረገው የበሰበሰ አይን እኮ በርቷል። ለአንተ አያገባኝም፣ ለእኔ ግን ኢየሱስ ይችላል። ይሄ እኔ ዳግም አይቼ እኮ እናንተ እንዳገለግል ሆነሃል። ሁለት አይኔ እኮ የጠፋ ሰው ያው፣ የበሰበሰ ከአሲድ ጋር የበሰበሰ ሰልፈሪክ አሲድ ያውቃል። እዚህ ጋር ወዳጃለ ኢየሱስ ጌታ ነው፣ ዋናው ነው። እዚህ ስር ገብቶ ያበሰበሰው እግዚአብሔር ዛሬ መልካም አባት የውሃ ቤቱና እሱ ጋር ያደረገውን የጠላት እጅ ዛሬ ይነስ። አሜን። በጣም እየተሰቃዩ በቃ በቃ አሁን ከዚህ በኋላ የሚጠቀጥቀው ኩላሊት ላይ በቃ ፌል ያደረግ ነው የተባለው የስኳሩ መድኃኒት ዛሬ ማብቂያ ይሆነለት። አሜን። ኩላሊቱም ሳይነካ አሜን። እቺ ብላቴና ከሆድዋ ውስጥ ታጥቦ ይኸውልህ ከሆድዋ ውስጥ ታጥቦ ይሄዳል። አሜን። ይኸውልህ በህያው በእግዚአብሔር ፊት ያጥበዋል። እግዚአብሔር ስኳሩን ሲያጥበው ስለማየ ነው። እኔ አንድ ልጅ አለች ኤርትራዊ ልጅ ስትጸልይ 26 ዓመት ኢንሱሊን ትወጋ ነበር። ኢንሱሊን ማለት ነገር ግን መንፈሱ ሲመታ ይሄ የኢየሱስ ደም አስቀመጥክ ልክ ስጠጭው የሀያ አራቱ ዓመት ስኳር ዛሬ ተጠረገ። ሁለተኛ ሪቲናውን ገልብጦ ለዘጠኝ ጊዜ ሐኪም ያቃተውን የመጨረሻ ሰርጀሪ ዛሬ የናዝሬቱ ኢየሱስ ያደርጋል። የናዝሬቱ ኢየሱስ ያደርገዋል፣ ያደርገዋል፣ ያደርገዋል። አባ አመሰግናለሁ። ስምህን አስከብር፣ ስምህን አክብር። ድል ይሁን፣ ስኬት ይሆን፣ መከናወን ይሁን። ይህ ስለሚሆንላት አመሰግናል። ይህ ንዋ ስጠጣ ግን ደሟ ታጠበ፣ ሁሉ ነገር ተስተካከለ። ምስሉ ቦታው ላይ ይገባል። ከዚህ በኋላ ትጠጪዋለሽ፣ ታጥቢዋለሽ። አሁን እዛ ጋይዲና ኢየሱስ ያድናል። ሃሌሉያ ጸጋና ሰላም ይብዛላችሁ የተወደዳችሁ ቅዱሳን። የክርስቶስ ፈለግ ቤተክርስቲያን እግዚአብሔር በሰጣት ራእይ መሰረት ለብዙ ሰዎች መፈታትና ተአምራት እየሆነ ብዙዎች እየመሰከሩ ይገኛሉ። ያ ክቶእጄነ ፀኔ ካንሰርዘኑ ታ ተወሰኝ አድራሻ የፈልገው በስልክ የደውለው ብርሽ አስረክበውኛል። እግዚአብሔር የተመሰገነ። ኦፕራሲዮን ክፍል ይገባ የቀጠረኝ ሰዓት ነበረ። ቴክስት ገባልኝ፣ 1200 ዶላር ገብቷል። በአስቸኳይ በዚህ ሳምንት እንድትደርሽ ያለው ፓስተር ምርኮ ፈጠነ ብዝበዛ ቸኮለ እንዳለው ሁለቱም ነገር ይላርጓል። በሙሉ ዛሬ ፍረድ ለሚል ሰው ግን አንድ እጅ ይመጣል። መፍረድ ይጀምራል። ማስተካከል ይጀምራል። እርሶ በዚህ የእግዚአብሔር እጅ በሚሰራበት ፕሮግራም ላይ በመገኘት በረከት ሆን ይቀላቀሉ። ዘውትር እሁድ ከጠዋቱ 3 ሰዓት ጀምሮ የእግዚአብሔር ሰው ነቢይ ታምሩ እጅ በመጫን የሚጸልይበትና እግዚአብሔር አምላክን በዝማሬ የምናወድስበት ቀን። ዘውትር ሮብ ከጠዋቱ 3 ሰዓት ጀምሮ ለነጻ መውጣትና ለፈውስ የሚጸልይበት የእግዚአብሔር ቃል በኃይልና በሥልጣን የሚሰበክበት ፕሮግራም ላይ እርስዎና ወዳጅ ዘመዶ በመገኘት እንዲባረኩ ተጋብዘዋል። እንዲሁም ዘውትር ቅዳሜ ከጠዋቱ አራት ሰዓት ጀምሮ በልዩ ልዩ ጥያቄ ውስጥ ላላችሁ ምክርና ጸሎት የምትፈልጉ ቅዱሳን ከእግዚአብሔር ሰው ነቢይ ታምሩ ጌታቸው ጋር የአንድ ለአንድ የግል ጸሎት ስለተዘጋጀ በ094744 4333 ላይ በመደወል መመዝገብና ቀጥሮ በማስያዝ መገልገል የምትችሉ መሆኑን እናሳውቃለን። አድራሻ፦ አዲስ አበባ ቄራ ጎፋ መስቀል ክትፎ ፊት ለፊት ወይንም መሰረት ህንፃ አጠገብ። እጁንም ልጁንም እናያለን። ሻሎም ቅዱሳን፣ እኔ ነቢይ ታምሩ ጌታቸው እባላለሁ የክርስቶስ ፈለግ ቤተ ክርስቲያን ባላደራና የበላይ ጠባቂ ሲሆን ቤተ ክርስቲያናችን አገልግሎት ፕሮግራም ሰዓት ላይ ብዙ ሰዎች እያያችሁ ነው። እሮብ ዕለት በትልልቅ በሽታ ከኤችአይቪ፣ ከካንሰር፣ ከብዙ አይነት ነገር ይፈወሳሉ ነፃ የማውጣት የዲሊቨራንስ ጊዜ አለን። ከዚህ በፊት ያው ያለ ሚዲያ ነበር ቤታችን የምንሰራው። አሁን ግን እግዚአብሔር ወደ ሚዲያ ውጡ ባለን መሰረት ወደ እናንተ መድረስ ስላለብን ለብዙ ሰዎች በብዙ በሽታ ላይ ያለባችሁ በተለይ ካንሰር ኤችአይቪ ላለባችሁ ሰዎች ቲመር፣ ያው ምስክርነቱም ስላለ ኩላሊት ሁለት ዓመት ዲያሎስ ያደረጉ የተፈወሱ ብዙ ሰዎች አሉና፣ ማፀን የሌላቸው ወልደዋል። እግዚአብሔርን ጸጋ መታችሁ ሮብለታ በጊዜ ስለምናገለግል በዛ ፈውስ ላይ ተጋብዛቸዋል። እንዲሁ ደግሞ አርብ ማታ የትምህርት ጊዜ አለን። በጣም ደስ የሚል አርነትና ነፃነት በሚል እንማማራለን። አርብም ላይ እንድትመጡ። እንዲሁ ቅዳሜ የወጣቶች ፕሮግራም አለን ፕሮግራሙ ላይ መታችሁ እንድትካፈሉ የቅዳሜ ፕሮግራም ልዩ የወጣቶች ጊዜ ያለን ከስምንት ሰዓት ጀምሮ እዛ ላይ መታችሁ የእግዚአብሔርን ጸጋ እንድትካፈሉ። ማታ ደግሞ እንዲሁ በእግዚአብሔር ቃል ነፃ ማውጣት የነፃ ማውጣት አለን። መጥተን ጸጋ እንካፈላለን። ከሁሉ ደግሞ እሁድ ማለዳ ላይ ከማለዳው ሶስት ሰዓት ላይ እዚሁ እንገናኛለን። ይህም በማለዳ ነው የምመጣው ጸሎት ለእያንዳንዳችሁ ሰው የሚጸለይበት ቀን ነው። የሁዱ ቀንና ለእያንዳንዱ ጸለያለን። የእግዚአብሔርን ጸጋ እንካፈላለን። እንደተለመደው ሳይሆን እጁንም ልጁንም እናያለን። ውስጥ ለውስጥ ገብተን እያንዳንዱ ዲሊቨራንስ ለእያንዳንዱ ሂሊንግ፣ ለእያንዳንዱ ፈውስ ስለሆነ እንጸል ያለን የጌታን እጅ እናየዋለን። እጁንም ልጁንም እናየዋለን። እግዚአብሔርን በዚህ መካከል መልካሙን እጁን እናያለን። መልካሙን ጣቱን እናያለን። ጋብዛችኋለው። እሁድ ሰባት ተኩል እስከ ሰባት ሰዓት ባለው ለመጨረስ ፕሮግራማችንን ሞክራለን። እዛ ጸሎት ላይ ፈውስ አለ፣ ትልልቅ ጥያቄዎች መልስ አለ። እንዲሁ ደግሞ በተለያየ ነገር ውስጥ አለው። በበሽታ ደግሞ ልታማክረኝ ፈልጋለሁ። የፓርትነር ጸሎት ቅዳሜ ማለዳ አለእና ታች ባለው ስልክ ደውላችሁ አንድ የኔ ቀንበር ምንድን ነው? እንዲ አይነት ነገሮች ይተነበያለ። ለምሰራለው፣ ደክማለው፣ አይፈታም ምክንያቱ ምንድን ነው ለምትሉ ለሙሴ አካሄዱን ለእስራኤል አደራረጉን ምን ማድረግ እንዳለባችሁ እምናሳይበት አካሄዱን ደግሞ ተብረን እምናስረክብበት የዋን ተዋን የማማከር የቅዳሜ ማለዳ ፕሮግራማችን ወረፋ አሲዛችሁ ደውላችሁ በስልክ ከኔ ጋር አንድ ለአንድ መጸለይ እንችላለን። የእግዚአብሔርን ጸጋ እንካፈላለን። እግዚአብሔር እጁም ልጁም ያገለግለናል። እጋብዛችኋለሁ። ተባረኩ።